እና የሆነ ተጣልተን እናስታርቃቸው ነበር። እንድታዳምጥ እኮ አዳምጣ እንኳን ይቅርታ ያለቻት ነው። አዳምጣ እንኳን ብትሄድ እኮ አንዳንድ ሰው በጋጋ ነገር አንቺ ቆይ፣ ይበቃ። ለህዝብ ልናገር። ምንድን ነው ምትናገሪ?

አሃ ታፍርብኛለ። አንቺ ታፍሽን ዘጊ ነገር አሳፍራል። ቤተሰብ እኔ ነው ነዋ። ምን አይደለ መረዴ ታለው። ከዚያ ከሚመጣ እጥፍ ጠግባለው እንጀራ በውሃው

ለዚህ ነበር ግን። እሺ ምንድን ነው አንቺ ምስጢር አታውጪ እሺ። ደግሞ ጓደኛችን ትጎድላለች ከኛ። ሲቀጥል ደግሞ እኔ ከኔ ጋርም ተጣልታ በእኔ ምክንያት ሚኪና እሷም እንዲጣሉ አልፈልግም። ለዛ የዛሬው ርዕሳችን ምን ይሆናል ማለት ነው? ያው ስለኛ ነገር ሚዲያ ላይ እስከወጣ ድረስ እሷንም ከሱ ጋር ማስታረቅ እንደገና ደግሞ እኔ መታረቅ ማለት ነው ባለፈው ይቅርታን ብዬ ሂጄ፣ ግን ደግሞ ይቅርታ ስንጠይቅ ስሜታዊ መሆን የለብንምና ተጸጽቻለሁኝ። ከዛ ነገር ተምሬ እንግዲህ አንጀቷን ራስ ስለማድረግ ምን አዘጋጅም ይሆን ነገር አዘጋጅታለች፣ አዘጋጅቻለሁኝ። አጋጣሚ ሆኖ ግን ሚኪ አጣድፎ ሲጠራኝ ስጦታውን ሱቅቲቾ መጥቼ ነበር። ና በሹፌር ወይም በባጃጅ እንዲያመጣልን ደውለን ነበር፣ ደውለናል፣ ደውሎልኛለም። እና አንተ ሂደህ እቃውን ተቀበላለህ፣ እኔ ደግሞ ለጀሙ ለቤስት ጓደኛችን እንግዲህ ስልክ ስትቀንሳችን ሞክራለና፣ በእኔ አታነሳን አታነሳ፣ ታነሳለችን ብዬ አልጠብቅም። ደጂ አት አትድረሽ ነው፣ አልደርስብሽም ስሞት እንኳን መቃብሬ ላይ አትቆሚ ያለችኝ ሴት ናት። እና ይሄን ያህል አልተገዳደልንም አይደለ የአፍ ወለምታ ነው። የአፍ ወለምንታ ደግሞ በቂ ባይታሽምና አጥፍቻለሁ። አሁንም ደግሜ ደጋግሜ ይቅርታ ጠይቅሻለሁ። አይ ይቅርታ ነው በጣም አጥፍቻለሁ። ግን ማንም ሰው ያው ለሁሉም ሰው ነው ማንም ሰው ሲያጠፋ አጥፍቷላ። ያ ሰው መጸጸት ካለበት ከተጸጸተ፣ ያ ጥፋቱን ስላመነ ነው። እና ይቅርታ ካለ ይቅርታ መባባል ያ በቃ ትልቁ ነገር እሱ። እና ደግሞ ሁላችሁንም ይቅርታ በእኛ ምክንያት እንደዚህ አይነት ነገር ውስጥ ስላስገባ ናችሁ፣ ሁላችሁንም ይቅርታ። ሲቀጥል እቃውን ይዛና እኔ ደግሞ ጓደኛው ጋር ላስደውል። እሺ የልጅ አባት ጓደኛው ጋር አሁን ልደውል። ቤተሰብ እንግዲህ ለሷ እሺ ትላታለች። የጠራ ነው ቤተሰብ እዚህ ስለሆነች ሄላ

መናፈሻው ላይ ምናምን እንድትመጣ አድርግልኝ በአንቺ ስም አልኳት። እሺ ደግሞ ሌላ ነገር አጣሁል ወጣ የመጣንበት አላማ ያው እሺ አላማችን አንድና አንድ ጀሙን ማግኘት ነው። ይቅርታ መጠየቅ ነው። ከዛ ደግሞ ይሄንን ጊፍት መስጠት ነው። አላማችን ይሄ ነው እንዴ ያላቀም ብቻ አይ ማለት በቃኛ ስለጸጸት ነው ይሄን ያደረግነው እንጂ ልንደልላት ፈልገናል በስጦታ ያው እሷ በተጎዳቸው አቅም ደግሞ ይሄኛው ሊጠግናት አይችልም፣ ግን በቃ ይቅርታ ለማለት። አረ መቻ አየኸው፣ ይጠግናል። ይሄ በወርቅ የተለበጠ ስጦታ የትንሽ ነው ነው፣ አይደለም በወርቅ የተለበጠ ውድ የሆነ ነገር ነው። እስከምታዩት እርግጠኛ ነኝ ጓጉታችኋል፣ ምን እንደሆነ። ካሜራ አጥፋውና ነኝ። ለምን ለምን ለምን ሲባል፣ አንተ ከቤተሰብ በላይ ነህ። ይኸው ጫፉ ላሳየኸው። እዲዲ እስኪ እስኪ እስኪ ካሜራማን ይይዝልናል ማለት ነው። እሷን ሲቀጥል ደግሞ? እኛ እንደብቃለን እሷ ላይ ትኩረት ታደረጋለ ማለት ነው። ስትመጣ እኛ የቱ ጋር እንደበቅ? እዛ ግንቡ ገንቡ ጋር አሁን ደውዬ ቤተሰብ ለእሷ ወንበሩ ላይ ቁጭ ብለሽ ጠብቅኝ በይልኝ እላት አለውኝ ማለት ነው። እየመጣ ከደረሰች እሺ። እና እኛ እንደበቅ የቱ ጋር ነው? በዚህ ጋር ተቀመጠ

አንተ አርታ የሚል አዳምጪ፣ መጀመሪያ አዳምጪ፣ መጀመሪያ ሚኪ። አልፈልግም፣ እኔ አልፈልግም። ይዘሽ ግቢ ምን እንደሆነ የደሽእትጂ በእናትሽ፣ በቃ ዝም በይ። ይህንን አልፈልግም አልኩሽ። በቃ እረፊ። ጀሙ ተረጋጊ። እንደ እያረፍሽ እኔ ከፍቼ በቡትቱ ለማታለላት ሞክሪ መልካት ስሪ። ቪዲዮ ፊት እኔ አልፈልግም። ምንም ብታመጫ አይጠገንም። እኔ የሰበርሽውን ልብስ ልበሽው በእናቴ እኔ መሮጥ አልችልም። እዚጋ ነይ ነይ፣ ምንም እረፍ ረፍ አትበይ። በቃ ምንድን ነው ተረጋጊያ፣ ቆይ አንዴ ኢክራም፣ ምንም አይነት ነገር

እኔ ጥግ ድረስ ሂጅ አለው መሄድ እስከ አልኩኝ ማለት ነው። ቢያንስ እንኳን አማላችን ገብቶ ነበር። ቢያንስ አዳምጣን እንኳን ብትረዳም ቢያንስ ብታዳምጣ ሌላ ነገር መሄድ እኮ ትሂድ፣ ትታደገን፣ አዳምጣን ቢያንስ እንኳን ሰምታት ብትሄደስ። እኔ ሌላ ነገር አለ እንድታዳምጣ እንድትረጋጋ ብዙ ነገር አደረኩኝ፣ ግን አልሆነም፣ በቃ እኔ ምን እንደምል አላውቅም። አጥፍቻ ያለውን እስካለ ድረስ አንድ ሰው ደም እንኳን የተፋሰሰ ሰው ምናምን ይታካሳል ይቅርታ፣ የማይካሰው የማይሽረው ነገር አለ የለም። እና ብቻ እኔ ጥግ ድረስ ይጫለኝ ካም ባላችሁ፣ ሲጀመር ሙከ ቤተሰብ ከዚህ በላይ እኛ እኔ ከዚህ በላይ ምንም ማድረግ አልችልም ማለት በቃ ከዚህ በላይ እሺ፣ እኛ ምን እናደርግ? እንድታዳምጥ እንድትረጋጋ አደረግን። ያእ በጣም ከባድ ነው። ቢስሚላ ብቻ ግን ስለሁሉም ነገር አመሰግናለሁ። እኝ ጀሞ እኔ አክብሬሽን ነው ይህንን የሚያደርግኩትን እና በቃ ምንም ነገር ማረግ አልችሉም። ይቀር በቃ ምን ስጦታ ተወው። ለነገሩ ቆሻሻ ስለሆነ ለምን ሳይ በለኝ ታ ከዚህ በላይ